ጥቁር ልብስ ማታ ነዋ። ከእኛ ጋር ከወጣሽ ወዲህ ወደ ላይ ወጣሽ። እንደ አንቺ እና ጎርቶሽ አንድ ምን ምን ሽን የመጡት በምንድን ነው? አልጮሽም ነበር? ሰው የለም ነበር? ማን ሊሆን ይችላል? ምን አረጉሽ? አንቺ እኔ እኮ ግር የሚለኝ አሁን ምን ምን አርገውሽ ነው አሁን ሌባን ቢሆን ረብስ ሌባ ቢሆን ደግሞ የሆነ ነገር ይወስድ ነበር፣ አልወሰዱም። ስለዚህ ሌባ አይደሉም ማለት ነው። ሌላ ነገር ነው ማለት ነው። አንቺ የምትጠረጥሪ ሰው አለ እንደ እዚህ ሰፈር? የት ጣላሽ ሰው ምና አለ? እኔ እኮ ሰሞኑን በጣም ግራ እየገባ ያቺ ተደበደብ ተደበደብ ገን ያስደበደበች ብላ መጣች እሷንሽ ብለሽ አሁን አስደበድባኛለች ብላ ካሰበች ምናልባት ምን ብድር መመለስ? እረ እንደዛ የሆነ ተነግሮታል። እንዴት አደለ? ሳሚ መቼ? ኦኬ ያውቁታል። ሳሚ ነው፣ ስለዚህ ይነግሩታል ብዬ አስባለሁ። ማታ ታረብ ድበሽ ታ እስካሁን ድረስ አልመጣም። እስከዚህን ሰዓት እኔ እኮ ከቤት ስትቀሪ ጊዜ ኮን እንትን ያልኩ ማን ነው እኔ ከቤት ስትቀሪ ጊዜ አሁን ነው የምትመጣው። እርግጠኛ ነኝ፣ የአንተ ጓደኞች ነው አፋፍሰው ወደ ቤት ያስገባት? ስማ፣ የአንተ ጓደኞች አይደል የደወሉልህ፣ ተሳሰጥ እና ማታ አይደል? መቼ ነው የደወሉልህ? እስከዚህ ሰዓት ምን ትሰራለህ? ምን ትሰራለህ? እስከዚህን ሰዓት ምን እየሰራ ምንሆና ነው እናንተ ልጠይቅ እንጂ የምታውቀው ነገር ካለ ማለት ነው ያደረግሽው ነገር አ አንቺ የሆነ ነገር አስደርገሻል። እንደ ሌላ ነገር አስደርገሻ ከሆነ ግን የመጨረሻ ነው የምንጣለው። እና ምን ይሄ በእሷ አስተሳሰብ እጇን የሰበረቻት እሷ ነች ብላ አስባ የሆነ ነገር አድርጋ ከሆነ የመጨረሻ ነው የምንጣለው። እንዴት አትንጋት። በቃ በፊት የት ነበር ግን ለዚሁ ነገር ስትዳረግ? አንድ ፍሬ ጁስ ይዘህ መጣህና አሁን ሰው ል እንትን ማለት ነው አደለም። ቆይ እኔ የገረመኝ ነገር እኔ ቀድሜ መድረስ ነበረብኝ፣ እንደ አንተ ልጇ እያለ። እኔ እኮ ኢቨን እሷ ደውላ እራሷ አልነገረችኝም። ምንድነው እሱ ጠዋት ጠዋት ትመጣ ነበር እኛ ቤት ከዛ ገኒነቻ? እኛ ቤት ትመጣ ነበር። ከዛ ስጠብቅ አትመጣም፣ ስጠብቅ አትመጣም። ጠዋት ለፍቅር ምግብ ምናምን የምትሰራ ልትሷን ነበረች። ከዛ ምንድን ነው ብዬ እንትን ስል ነው የመጣችው። ሷ ምንድነው የተፈጠረው አትበይ፣ እንዳዲስ ሰው እንዳዲስ ሰው የሆነ ያደረጋችሁት ነገር ተደባደብኩኝ። በቃ አስወጣችኋለሁ። እዚህ ጋር መጠየቃችሁን ጥያቄ በስነ ስርዓት ተረጋግጣችሁ ማትማልሱ ከሆነ በበሽተኛ ላይ አይጮህም። ሲጀመር አፍ ናት እኮ እኔ አይደለሁም። አንቺ ለምንድን ነው እሱ ምን ምናልባት እሷ ነች እጄን ያሰበረችኝ ብለሽ አስበሽ አይምሮሽም ነገችን ሳቢ። እሷ እንደዚህ አታስብም። ሲጀመር አብረን በቃ ችግር ውስጥ ነን እኛ እንኳን እንደዚህ አይነገልናስ የቸገረ ሰው በዚህ ሰዓት፣ የታደለው ልጁ ልጅ የታደለ ልጅ እናቱን ይጠብቃል፣ እናቱን ይጠብቃል፣ እናቱን ይንከባከባል። ስንሰማ እኮ ነው እየሮጥን የመጣ፣ ነው እሷ እርግዝና ምን እየታይኝ አይደለም። አሁን ከእሷ እርግዝና በላይ ብዙ የሚያሳስበን ነገር አለ። ማን ነው የደበደባት? የምታውቀው ነገር ካለ ተናገር። ምናልባት አንተ አድርጌ ወይ የገደለች አይደለም። እኔ አሁን አንድ ነገር ልጠይቅ፣ እሷ ትናንትና ምን ስትል ነበር ምን ስትል ነበረ? እዚህ ተሰብራ መታ። ምን ስትል ነበረ? ማን ነው ሰበረኝ ያለችው? ከዛስ አድርገውስ ቢሆን እሷ ሰው ፈልጋ ቢሆን ያስደበደበች እሷ አስደብድባኛል ብላ ያሰበች ሴት እያል እንዴት አታድርገው። ለምን አትጠይቃትም? ጠይቃታ። አብረን ነበር። እሷ ነ እንዴ መታ የምትደበድባት ደውላ ነው እንጂ የምታስደበድባት። አንቺ ልጅ እውነቱን ተናገሪ። ይመስ አብረን የሰማነው አይደለም? አንቺ ካረግሹ ተናገሪ። እንዴት ማቀ እሷ ናት እያሉ እንዴ። እና ሌላ ማን ሊደበድባት ይችላል? አንቺ ልጅ ነግሬሻለሁ። እግዚአብሔርን ፊት አሳያት እኮ ክብር እንትን ፊት ያሳያት እኮ አንተን ማ ክብር ልስጣት ብዬ ነው በቃ እናንተ ዛ እኔ እያጣለዋችሁ እኳ አደለም ግን አንቺ ማድረግ ያለብሽ አንዳንድ ነገር ላይ ቤተሰብ መሃል እናትና ልጅ መሀል ብትገቢ መጨረሻ ላይ ተንሳፈሽ የምትወጪው አንቺ ነሽ እንጂ እነሱም መታረቃቸው እና ማታ መመጫው ግን። ለዚህ ለወራረደ ለወራረደ ስራ አትስሩ፣ ለወረደ ነገር አታድርጉ ነው። እኔ ነኝ የወረደ ነገር ጭራሽ ማስቡ እዚህ እኮ ታማ እኮ ሌሊቱን ሙሉ ሰው እኮ ነው ሰብስቦ አምጥቶ ለቃቅሞ አምጥቶ እዚህ ያስገባት። አሁን ዘንባይ ተደውሎለት አልበ ስነ ስርዓት ደንታ አልሰጠውማ፣ ስለ እሷ መታመም ጉዳይ አልነበረም። እንዴትማ አስብ፣ እናት የሆነ ነገር ሆናለች ብለ ሮጣ መምጣት ነው የሚጠበቅ። ደህና ነገር ያወራሉ። እኔን እኮ እኔ እኮ ያኔ ነበር እኮ ሲጀመር ተነጋግራችሁ ነገርን እያባባሳችሁ ከመሄዳችሁ በፊት እኮ አውርታችሁ መጨረስ ምችሉት ነገር ነው። ሰው አውቀሻል አንቺ። ሁሉም ነገር እኮ ታድበስ ብሶ እኮ አይቀርም። አንተ በፍቅረኛ በፍቅረኛ በፍቅረኛ አስደብድበ ስኳር ብትቀዳላት ምንም የሚገርም ነገር የለው። ሲጀመር ጁስ በመቅደት ምናምን እኮ አልነበር። እዚህ ጋ ማጣራት አለብህ። የእናትህን የደበደቡትን ሰዎች አጣርተህ ወንድ ብትሆን ወንድ ብትሆን አጣርተህ አ ስለዚህ ታውቃለህ። የተረጋጋው ለዛ ነው ማለት ነው። የተረጋጋው ለዛ ነው ማለት ነው። አንተማ አታስደበድባትም እኮ ያስደበደበችው ረ ስታስመስሉ ነው፣ ስታስመስሉ ነው። ገን እያስመሰሉ ስለሆነ ነው። እርግጠኛ ነኝ የማንም ወሮ በላ ቀጥረች። ገንዘብሽን ለምን አሰሪበት? ለእነሱ ምከፍል ለማስደብደባ ማ አታጡም ሲታጭ ዞር በለኝ በዛ ብዬ እሺ። ማን ይከባከብሽ ነው? እኔ እኮ ቀድሜ ደረስኩላት። ቀድማችሁ ማ የሰማችሁት እናንተ ነበረችሁ። እኔ እኮ ጠዋት ራሴ ደውዬ እኮ ነው የሰማሁት። ጓደኞቹ አንስተዋት እዚህ ሲያስነጡ ደውለውለታል። ያነሰት እኮ የራሱ ጓደኞቹ እኮ ነው። ማትረቡ ውጡላት። እንደውም በቃ ማየት ካልፈለገች ማየት ካልፈለገች አትፈልግም ነው አንድ ማንጎይ ዘመተ እዚህ ጋር እንትን ማለት ነው ውጭ

ሲጀመር ምንም አልሆነችም። እርግጠኛ ናውታ፣ እያልኳን እንደ ምን ይሰራል እዚህ ውጣ፣ ሳይመሽ እንዲነቃ ደጋግማ ጠየቀ። አስመሳይ ናችሁ። አውቃችሁ ነው። ሲጀምር እርግጠኛ ነኝ ዘግቼዋለሁ። ትረጫለች። አራጠች። እሱማ አይጠቅም። ቆይ ይፈልጋሉ፣ ደዋውላለሁ።